ለፍቅር ፀሐይዋ በከተማዋ ላይ ቂም የቋጠረች ይመስል ገና ሶስት ሰዓት ሳይሆን ሙቀቷን ትረጫለች። ሰለሞን ግን የፀሐይዋን ሙቀት ከምንም ሳይቆጥር በሰው መሃል እየተሽሎከለከ ወደፊት ያመራል። ሲያዩት ቀጠሮ ያለበት ነበር የሚመስል ቢጠሩትም አይሰማም። በጣም ከመቸኮሉ የተነሳ ወደ ኋላው እንኳን ዞሮ አያይም። ቀጥ ብሎ ነበር የሚሄድ። መናኸሪያውን ካለፈ በኋላ ወደ አደባባይ የሚወስደውን መንገድ ተያያዘው። የለበሰው አሮጌ ጅንስ ሱሪ ከማለቁ የተነሳ ተቀዳዷል። ከላይ የለበሳት ቢጫ ቲሸርት በጣም ከመቆሸሿ የተነሳ ውሃ ነክቷት የሚያውቅ አይመስልም። የፀጉሩ ነገርማ አይነገርም። በጣም ከመንጨፍረሩ የተነሳ የጃርት ሾህ መስሎ ቆሟል። አደባባዩ ከደረሰ በኋላ ወደ ቀኝ ታጠፈና ወደ ገበያው ገባ። የህዝቡ ብዛትና ጫጫታ ግራ ያጋባው ሰለሞን መሃል ላይ ቆሞ ከወዲያ ወዲህ ቢያማትር፣ ተሸካሚ ወዛደር የሚፈልግ ሰው በአይኑ ቢያስስ አጣ። በቃ ዛሬም ሳልሰራ ልውል ነው አለ በውስጡ። ትንሽ ከጠበቀ በኋላ ወደ ጤፍ መሸጫው መጋዘን አመራ። እዛም ወዛደር የሚፈልግ ሰው አጣ። አንድ ከተዘጋ ሱቅ ገደፍ ብሎ እንደቆመ በሀሳብ ጭልጥ ብሎ ሄደ። ከእጅ ወደ አፍ የሆነው ኑሮ ይበልጥ ያስጨንቀው ጀመር። ሰው ሁሉ በሰው ከማሸከም ይልቅ ለፍጥነቱ እያለ በእሽኩኒታ ማስጫኑ የወዛደሮች ኑሮ ወደፊት ምን ሊመስል እንደሚችል እያሰበ ያለ ነበር። ድንገት የእኔ ልጅ የሚል ድምጽ ብዙ ርቀት ከሄደበት ሐሳቡ ያነቀው። ገና ከእንቅልፉ እንደነቃ ሰው ዓይኑን እያጨላሟሰ ድምፁን ወደ ሰማበት አቅጣጫ ሲዞር ከአንድ እናት ጋር ዓይነ ለዓይነ ተጋጩ። ተሸከማለህ አለችው በማዳበሪያ የሞላው ጤፍ በአገጯ እየጠቆመች አዎ ብሎ ጣድፎ ስለ ክፍያ ሳይነጋገሩ ተው ተርትሮ አንስቶ ተሸከመ። በክፍያ አለመስማማት ይመጣል ብሎ ስላሰበ ነበር። ስለ ክፍያ ሳይጠይቅ ለመሸከም የተገደደው ሰሞኑን ሳይሰራ በመሰንበቱ ነበር። የሰጠችውን ክፍያ ለመቀበል የወሰነ የሕዝቡን ጋጋቴ ቀስ እያለ ካለፈ በኋላ ከፊት ሆና ሴትዮዋ በምትመራው ወደ ዋናው ንግድ ባንክ ከሄዱ በኋላ እንደገና ወደ ስታዲየሙ በሚወስደው መንገድ ጉዞውን ጀመረ። ሴትዮዋን ከዚህ በፊት አይቷት የማያውቅ ቢሆንም ከተማው ውስጥ በደግነት አንቱታን ያተረፉ የቤት እመቤት ናቸው። ወይዘሮ ሙሉነሽ ይባላሉ። ከጨፍራራ ጸጉሩ የሚፈሰው ላበት ፊቱን አልብሶ ወደ አንገቱ መፍሰስ ጀምሯል ከጸጉሩ ላይ ላበት እያጠበ የሚያመጣው እድፍ አይኑን ስለሚቆጠቁጠው ቆሜልና በአንድ እጁ ዣዱ ላይ የተሸከመውን ጤፍ እንዳይወድቅበት ይይዝና በሌላኛው እጁ ደግሞ ሁለቱንም አይኑን ጠራርጎ እንደ ወጣት በፍጥነት የሚጓዙትን ወይዘሮ ሙሉነሽን በፍጥነት ጉልበቱ ከጉልበቱ እየተጋጨ እና እየተወላገደ አሊያም በማቸልቸል ይደርስባቸዋል። ቀጥ ያለውን የስታዲየሙን መንገድ ጨርሰው የመጨረሻ መታጠፊያ ሲቀር ወይዘሮ ሙሉ ነሽ ቆማ ጠበቁትና አይዞህ የኔ ልጅ ደርሰናል አሉትና ወደ መታጠፊያው ገቡ። ልምድ ሆኖባቸው ወጣቱን በሙሉ የኔ ልጅ ማለት ይቀናቸዋል። ትንሽ ከተጓዙ በኋላ ሰፊ በር ያለውን ግቢ ሲያንኳኩ ጥበቃቸው እየተጣደፈ በሩን ከፈተላቸው። ሰለሞን የጤፉን በረንዳ ላይ ካወረደ በኋላ ደከመህ የኔ ልጅ አሉት። አልደከመኝም አላቸው ቁና ቁና እየተነፈሰ በዚህ ሰዓት ወይዘሮ ሙሉነሽ ወደ ውስጥ ገቡ። ሰለሞን ቁጭ እንዳለ አጥር ግቢውን ይቀኝ ጀመር። መዋኛ ገንዳውን፣ የተለያየ ቀለም ያላቸው አበቦች ልዩ ውበት ተሰጠውታል። እንደዚህ አይነት ግቢ አይቶ አያውቅም። ተመስጦ ግቢውን በማየት ላይ እያለ ወይዘሮ ሙሉነሽ ቦርሳቸውን ይዘው ወጡ። የሰለሞን አይን ከቦርሳው ላይ ነበር። ስንት ትከፍለኝ ይሆን አለ። በውስጡ ዝርዝር ያጡ ይመስል ብዙ ከፈለጉ በኋላ ድፍን ሀምሳ ብር አውጥተው ሲሰጡት ሰለሞን ምራቁን ገርገጭ አድርጎ ዋጠ። ያላበት ሲፈስበት የቆየው እርሾ የመሰለው ፊቱ በአንዴ ፈካ። ከመቀመጫው ተነስቶ አመስግኖ ሊሄድ ሲል ቆይ የኔ ልጅ የሚበላ ነገር ቅመስ አሉትና እዛው በረንዳው ላይ ካለው ወንበር እየተቀመጡ ሂሩት፣ የሚበላ ነገር ለልጁ አምጭለት አሏት። ሳሎን ውስጥ ቁጭ ብላ የምታነበውን ልጃቸውን። ሰለሞን ለማግደርደር ቢሞክርም በረሃብ የተሰቃየው ሆዱ እሺ አለው ስላለ ቁጭ አለ። ከትንሽ ደቂቃ በኋላ የሚበላ ነገር ይዛ የመጣችውን ሄሮትን ሲያያት ከው ብሎ ደነገጠ። ያውቃት ነበር። ሲያያት የሀፍረት ስሜት ተሰማው። ሄሮት የያዘችውን ምግብ ከሰጠችው በኋላ ወደ ሳሎን ከመግባት ይልቅ እዛው በረንዳው ላይ ካለው ወንበር ላይ ከእናቱ አጠገብ ቁጭ አለችና በትኩረት ትመለከተው ጀመር። የሰጠችውን እንጀራ በምስር ወጥ አንገቱን ደፍቶ ምንም ሳይናገር በፍጥነት በልቶ ሊሄድ ሲል የኔ ልጅ አሉት አቤት ማዘር ስምህ ማን ነው ሰለሞን አላት ቤቱን ሳያዞር እዚህ ነው የምትኖረው ቀጠለች አዎ ቀበሌ ሶስት ነው የምኖረው አላቸው ሂሩት በዚህ ሰዓት ዝም ብላ ነበር የምታዳመጥ ስራስ የለህም ምንም ልትለቀው አልፈለገች አዎ የለኝም የእለት ጉርሻችንን በቀን በምሰራው ነው በልተን የምናድር። ኑሯችን ከእጅ ወደ አፍ ነው አላት። ወይዘሮ ሙሉ ነሽ አሳዘናቸው መሰል ፊታቸው ከቅጽበት ተቀያየረ። ከማን ጋር ነው የምትኖረው? ቤተሰብ አለ አለችው። እሷ ስትጠይቅ እሱ ሲመልስ ከቤተሰቡ ደረሱ። ስለ ቤተሰቡ አንድ በአንድ ይነግራት ጀመር አባቱ ሻምበል መትኩ ይባል የነበረ ሲሆን ወታደር ነው። እናቱ ወይዘሮ ምንትዋብ ደግሞ የቤት እመቤት ናቸው። አንድ ልጅ ብቻ ወልደው ያቆሙ ሲሆን ከሰለሞን ውጭ ሌላ ልጅ አልታደሉም። ድህነት የሚባል ነገር ከአጠገባቸው ድርሽ የማይል ለራሳቸው የማያንሱ ቤተሰቦች ነበሩ። ሰለሞን ገና የአስራ ስድስት ዓመት ልጅ የስምንተኛ ክፍል ተማሪ እያለ። አባቱ ሻምበል ምትቁ ግዳጅ ላይ እንዳለ ከጠላት በተተኮሰ ጥይት ሕይወቱ ያለፈች ሲሆን የዚያን ቀን እናቱ ወይዘሮ ምንትዋብ በድንጋጤ ምክንያት ራሳቸውን ስተው ብዙ ቀን ከቆዩ በኋላ ሲነቁ ሁለቱም ዓይናቸው ማየት ተሳነው። ወዲያው ሕክምና ቢደረግላቸውም ይሻላቸው አልቻለም ነበር። ሰለሞን ታዲያ በአስራ ስድስት ዓመቱ ትምህርቱን አቋርጦ ወደ የቀን ስራ ተሰማራ። ያ ከአጠገባቸው ርቆ የነበረው ድህነት ዛሬ ቤታቸውን ቤቱ አደረገ። ቤታቸው የቀበሌ ቤት ቢሆንም ቤተሰቡ ሙሉ እያለ የሚያምረው ቤት ዛሬ ቴሌቪዥኑ ተሽጦ፣ ሶፋዎች ለችግር ማስወገጃ ተሽጠው ቤቱ ጥርስ የሌለው አፍ መስሏል። ሰለሞን ቀን ሰርቶ በሚያገኘው ብር ለእናቱ ምሳ እራት እየያዘ መግባት ከጀመረ አምስት ዓመታትን አለፈ። እናቱ ከአይናቸው በተጨማሪ ሌላ በሽታም ያማቸዋል። የሰለሞን እድሜ ዛሬ ሀያ አንድ ነው። ወይዘሮ ሙሉነሽ እና ልጇ ሄሩት በጥሞና ካዳመጡት በኋላ ወይዘሮ ሙሉነሽ እንባ ያቆረው አይናቸውን እያጠራረጉ አይዞህ የኔ ልጅ ሁሉም ለበጎ ነው ብለው ለማጽናናት ሞከሩ። ሄሮትም ቢሆን አታልቅስ እንጂ እንዳዘነች አይኗን አይቶ ማገመት ይቻላል።